በኦርቶዶክስ እምነት ማርያም አልሞተችም የሚል አስተሳሰብ አለ። አስራ ስድስት ቀን አርጋለች ብሎ የሚናገር ሰው አለ። አርጋለች፣ ሽምጥጥ አድርጎ አርጋለች። የት ቦታ ተጻፍ አይነግር። አንድ መጽሐፍ ቅዱስ ላይ ካለ እኔ አንገቴ ልስጥ። አድርጋለች የሚለው ስጋ ነው። ስጋ ምንም አያቅ፣ ምንም ጥቅምም የለውም። ይህ ስጋ የእሷን ክብር ይቀንሳል፣ እሷ በገነት መኖሯን ይቀንሳል፣ እሷ ቅድስ የኢየሱስ እናት መሆኑን ይቀንሳል። በስጋ መሞቷል ምኑና የትኛው አክብሯል ሊቀንስ ስጋ ስጋ ነው። ግን ከአምላክ ጋር ለማወዳደር የምታደርጉትን ነገር በጣም ያሳዝነኛል። ከአምላክ ጋር ከኢየሱስ ጋር ለማ ስጋ ነው ምን ትርጉማል? ስጋውን ቀጥቅጠው ኢየሱስን ገለውት የለን? ቀጥቅጠው ገርፈው ተፍተውበት ገለውት የለን? በስጋ መሞቷ ለምንድን ያስጨነቃችሁ ኢቨን አይደለም እኔ የሚገርመኝ ክርስቶስን ከወለደች በኋላ እንኳን በድንግልና ባትኖር የእኔ ድንግል እመብራን ባትኖር ቅድስት ድንግል ማርያም ባትኖር ባትሆን እንኳን ብታገባ እንኳን ቅድስናዋ የሚወሰድ ሴት አይደለች ቅድስናዋ እንኳን አይወሰድም ማግባት ነውር አይደለም ዳዝ ቅድስናዋ ብትወልድ ሰላሳ ልጅ ብትወልድ ከዛ በኋላ አግብታ በትዳር ምንም ችግር አይኖረም እሷ ግን ቅድስና ስላላት ያንን ቅድስና መቀጠል የፈለገችው እና በድንግልና ኖረች ኢቨን ባትሆን ሰላሳ ልጅ ብትወልድ እራሱ ክብሯ አይጎልም ቲስ ኢዝ ፕራብለም እነሱ ምንድን ነው የሚያደርጉት በጣም በሚያሳዝን ሁኔታ ወደ አምላክነት ደረጃ አደረሷትና ነገር ተበላሽ ነው እምነት ቤት ውስጥ ጥያቄዎች መምጣት ጀመሩ ምን አይነት ጥያቄዎች የአቡነ ተክለ ሃይማኖትን የዘከረ አስር ትውልድ ይድናል እያሉ ማስተማር ጀመሩ ነው ይህ ግን እኮ አስቸ እንዳንተ ሰው የነበረ ሰውዬ በምድር ሲመላለስ ኃጢአት ሲሰራ የነበረ ሰው መቼም ምድር ላይ ይኖር ከኃጢአት አልሰራም የሚል ካለ እንነጋገራለን ከዛ ምን ተደ ይደረጋ አዎ በነገራችን ላይ የሰውዬ ሞቷል አይደል አዎ አስር ዘርህ ትውልድ ያድናል እያለ ይነግራል ስለዚህ ምንም ችግር የለበትም እንደዚህ እያሉ ምን ያደርጋሉ በግሩፕ ፖለቲካ አድርጉት ምኑን ሃይማኖትም ፖለቲካ ሃይማኖት ፖለቲካ ሊሆን አይገባል ሃይማኖት ሁሉ ክርስቶስ ነው መጠየቅ ኮስችን ማድረግ ያለባችሁ በየትኛውም ሃይማኖት ስትሄዱ ክርስቶስ አለበት። እስልምናው ስትሄድ ኢሳ ይሉታል ክርስቶስ አለበት። ጆዎች ጋር ብትሄድ ክርስቶስ አለበት። ቡዲዝም ብትሄድ ክርስቶስ ኒ እምነት ውስጥ ሄድ ነቢይ ሊሉት ይችላሉ፣ መሳያ ሊሉት ይችላሉ። ክርስቶስ የሌለበት የለም። ስለዚህ ክርስቶስ በጣም በጣም በጣም በዛ። ኮስችን ታደርጋለህ። ሌሎቹ ቡዳ ጋር ብትሄድ ቡዳ ያለችው ቦርጫ ቦርቻም ዱቅ ያለ መላጣ ሰውዬ አለ ቆንጂ የሆነ ድንቡሽሽ ያለ ህፃን ልጅም ይመስላል። እሱ ሰውዬ አለ፣ ዱቅ አድርገውት ማለት ነው። ግን እዛ ውስጥ ክርስቶስ አለ። መሳያ ነው ይሉታል፣ መሴንጀር ነው ይሉታል። ተግባባም። ብዙ ጊዜ የምንደናበረው ደጋግመን ስላልሰማ ነው። አሁን ትልቁ ችግር የሆነው ኦርቶዶክስ ቤት ማርያም፣ ማርያም፣ ማርያም የሚባል ስምና አሁን አርሴማ የሚል ስም መጥተዋል። አርሴማና ማርያም በጣም ትልቅ ስም ነው። ኢየሱስ፣ ኢየሱስ የሚባል ስም ደግሞ ፕሮቴስታንት ውስጥ ነው ያለው። ማን እያደገ ማን እየቀነጨረ ሄደ? ኢትዮጵያ ውስጥ ኢየሱስ የሚለው ስም እየበረከተ ነው ሄደው፣ ወይስ ማርያም የሚለው ኢየሱስ የሚለው እየበለጠ መጣ? ለምን አምላክ በስልጣኑ አይደራደርም። ቀናተኛ አምላክ ቀናተኛ አምላክ ስለሆነ ምን እየሆነ የኢየሱስም የኢየሱስ ስም አራት ኪሎ ገባ። አራት ኪሎ ገባ። ገብቶ የማያውቅ አራት ኪሎ ገባ። አሁንም የማይጠየቀው ጥያቄ ደግሜ የምጠይቃችሁ ለምንድን ነው ዓለምን ሲያሸብር የኖረ አንድ ዘፋኝ፣ ወደ ኃጢአት የሚመራ ዘፋኝ የቤተክርስቲያን ትልቁ የሚባለው ቅድስት ሥላሴ ቤተክርስቲያን ነው ቅድስት ሥላሴ ቤተክርስቲያን ነው። እዛ ላይ ለምንድን ነው አርቲስቶች የሚቀበሩት? ነገሩ ቤተሰብ፣ ለምንድን ነው የሚቀበሩት? ይህን መልስ ውስጥ የኦርቶዶክስ ወንድምናቶች ሙሉ ህዝብን ወደ ዲያብሎስ መንገድ ሲመራ የኖረ አርቲስት ቅድስት ሥላሴ ወይም ቅዱስ ዮሴፍ ነው የሚቀበሩት። ይነሳል ቅዱሱ ከጠርሙሱ ተብሎ ተነግሮ ነበረ። ምን ደረሰ? ተዋችሁት። ስለሚጣፍጥ ቢራ ያለ አቦ ቢራ ስለሚጥም ተዋችሁት ያንን ጉዞ ያላቦ ቢራ ስለሚጣፍጥ ተዋችሁት። በቃ ጉዞ ቀራ። ያና ቢስተካከል ጥሩ ነው እና እኔ ያቺ ነገር ብትስተካከል ደስ ይለኛል። ምክንያቱም ኦርቶዶክስ እንድጠፋ አልፈልግም። በእውነት መስተካከል ያለባት ቤተክርስቲያን ናት። መስተካከል ኮስተር ብሎ ተረት ተረት ማስተማር ሲሆን ከየት አመጣችሁበት? ይሄ እንትና ቅዱስ ዳናናና ከየት አመጣው ብለ ጠይቀው። አንድ ከመጽሐፍ ቅዱስ ውጭ አይሰብክም። ፔንጤ ከየትም አያመጣም። እንዲህ ብላ ገለጥ፣ ይኸው እንዲህ ብላ ገለጥ። አሁን አይናችን ነሽ ማርያም የሚል መዝሙር አለ። አንደርስታን ከፍቅራችሁ የምትሉት ነው ከፍቅራችሁ ቀናተኛ አምላክ እንዳላት እርሱ። ሌላው ደሜ ቢመረመር ደሜ ማርያምን ወዳታለሁ የሚል ነገር አለ። ቢመረመር ደሜ ጠይቁ። ይኖ መውደድ ትችላለህ፣ መውደድ ይቻላል። እና ማዝነው ነገር አለ። ለምን ሲጠፋ ሰው ባይ ብዙ ጊዜ የምከራከረው ጉዳይ ነው። አሁን እንኳን አቡነ ገብርኤል ነጭ ነጩ ነግረውኛል። አይደለም እንዲሁም የምጠይቀው ነገር ስለሆነ ነው። መጠየቅ ስላለ መጠየቅ አለባችሁ። የጠየቀ ሰው ለውጥ ያመጣል። ምክንያቱም በኦርቶዶክስ እምነት ውስጥ ሁለት ነገሮች ቀይሬ ወጥቻለሁ ብዬ አስባለሁ። የዘፈን ኮንሰርትን አስቁም ያለው የክርስቶስ ቀን ጊዜ በጣም አድርጌ ተቆጥቼ ለብዙ ጊዜ ሰርቼበት እግዚአብሔር ይመስገን ዘፈኖች፣ ኮንሰርቶች ቆመዋል። የዛን ቀን ሌላ ጊዜ ደረጋል። ያው ኦርቶዶክስ በደንብ ያደርጋል፣ ሙስሊም ያደርጋል፣ ችግር የለውም። እሱን አድርግ ያለው እይነሳ ቅዱሱ ከጠርሙሱ የሚባለውን ነገር የኔ ልፋት ያመጣው ነው። እነዚህ ሁለት ነገሮችን ቢያንስ ውለታው ያለው ለኦርቶዶክስ። ስለዚህ አዲ ድግጃ በጴንቴ ኮንሰርት የለም። የሰርግ ጊዜ የምስጋና ቀን ነው። ሰርግ ሲያረግ ጴንቴ በመዝሙር ነው፣ ሙስሊም በጭፈራ ነው ኦርቶዶክስ ወንድምናወጣቸው በጭፈራ ነው ሰርግ የሚደረገው። ዘፈን በሁለቱ መካከል ያለ ነው። በኦርቶዶክስ እና በሙስሊም አለ፣ በደንብ አለ። ስለዚህ ደስታን የሚወስድብህ ከዓለም ነው። ከዓለም ነው የሚለይ ከዓለም የሚለይበት ምክንያት በጥሩ ምክንያት ነው እንድታስተውል ጥበብ ይሰጣል። የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። የጥበብ መጀመሪያ እግዚአብሔርን መፍራት ነው እግዚአብሔርን የፈራ ጊዜ ጥበብ በውስጥ ይመጣል ጥበቦች ደግሞ ያረጋጉሃል ነገሮችን አስተውለ እንድታረግ ያደርግሃል ተግባባ ነገሮች ማስተዋል ይጀመራል። የኢየሱስ ስም ሲነሳ መንፈስ የሚቆጣ ከሆነ ቼክ ዩርሰልፍ መንፈስ ከተቆጣ በቃ ኢየሱስን አታመልከው አታምነው አታምነው። ስለዚህ እሱ ነገር ላይ አስተውሉ ለማለት ነው። ይሄ ፓስተርነቱ ምናምን አታስቡ። ወደፊት እንደምሆን ምንም ጥርጥር የለውም። ለምንድን ነው የምሆንበት ምክንያት ህይወትን ለማዳን ብዙ የጠፋ ኢትዮጵያ ላይ የወንድምና ተውጬ ህይወት አለ። ሃይማኖት እኮ አላቸው መንፈሳዊ ህይወት ግን የላቸው። በስነ ስርዓት ነጠላ ለብሰው የአመቱ ገብርኤል የአመቱ ማርያም ያመሩ ምናምን ይሄዳል። ምንም ችግር የለው። ሃይማኖት ትደበቅበታለህ እንጂ አትኖርበትም። መደበቂያ ሃይማኖት መደበቂያ እንጂ የሚኖርበት አይደለም። እና ብዙ ጊዜ ሃይማኖትን ለመደበቂያ ለማስመሰል ሲደረግ አዝናል። አሁን በኦርቶዶክስ ውስጥ ጌታ አለ የለም ብዬ አላስብም። ግን ኢትስ ኦኬ ብትዘፍን ብትዘምር ዘሰምታ ምንም ችግር የለው ምንም ችግር የለም። ኦርቶዶክስ ከዘፈን ጋር በጣም የተያዘ ነገር አለ። ሙስሊምም እንደዛ ነው። ሙስሊም ዘፈን በደንብ አድርጎ ይወዳል፣ በጣም ይወዳል። ስለዚህ ምንድን ነው ያ በምን የመኖር ነው? በሃይማኖት ውስጥ የመደበቅ እኔም ምን ነበርኩኝ? ያ ህይወት ውስጥ ነበርኩ። ስፈልግ ዘምራለሁ፣ ስፈልግ ደንሳለሁ፣ ስፈልግ ዘምራለሁ፣ ስፈልግ ደንሳለሁ። ይሄ ህይወቴ ነበረ፣ ህይወቴ ነበረ ህይወቴ ስለነበረ ነው የምነግራችሁ ህይወትን በጣም አጃጅሎ ሃይማኖት ይበለዋል ሃይማኖት ቅርጥፍ አርጎ እድሜን ይበለዋል እምነት ሲኖር ግን ምን ትሆናለህ አቋም ይኖራል እምነት ሲኖር እምነት በማን በጌታ ኢየሱስ ክርስቶስ የግል አዳኝነት ካመንክ አብሶሉት እምነት ምን ያርባል በጣም በደስታ ትኖራለ ይሄ ነው ብዙ ጊዜ አለው ሃይማኖት መደበቂያ ነው አብሶሉት መደበቂያ ነው እና የምታዩት ነው። እዚሁ ለዚሁ፣ እዚሁ ይደነሳል፣ እዚሁ ይጨፈራል፣ እዚሁ መዝሙር ይደረጋል፣ እዚሁ እንደዚሁ ምንም ችግር የለም። እና ያ ነገር ቆሙላችሁ እንድታስቡት ቢሆን ጥሩ ነው ለማለት ነው። ወዲያው ልምጥ ይመጣል፣ የስ ወዲያው ልምጥ፣ ለውጥ ይመጣል። እንዴት? ምክንያቱም ከክርስቶስ ጋር ከተሰቀሉት አንደኛው አንተ እውነት የእግዚአብሔር ልጅ ከሆን ሁለታችንንም ማድን፣ እኛንም አንተን ማድን ብሎ ተመጻደቀበት።

ነገሮቹ ላይ ይስተካከላል። ሃይማኖት መደበቂያ እንጂ መዳኛ እንዳልሆነ መግለጫ መደበቅ ይቻላል፣ ከእግዚአብሔር ግን መደበቅ አይቻልም። እግዚአብሔርም ማታለል አይቻልም የሚታለል አምላክ ስላልሆነ፣ ሁላችንም ቆም ብለን ካሰብነው እራሳችንን እንጠይቀው። ራሳችንን ከጠየቅነው እኔ አሁን በስጋ አጥያታለሁ ግጥም ያላጣታለሁ። ከትላንቱ ግን ዛሬ ተሽዬ ይገኛለሁ። ከዛሬው ደግሞ ነገ በጣም እሻላለሁ። ለምን ወደ እግዚአብሔር የሚያስወስደኝን መንገዶች በሙሉ የሚያበረታኝን ነገር ስለማደርግ፣ ስለዚህ ውስጥ ጌታ ከሌለው በጣም በስድብ የበረታው ነበር፣ በስድብ በጣም ዋንጫ የበላው ነበርኩ ማንም አንድም። ስለዚህ ክርስቶስን የግል አዳኝ ካረክ በእውነት በእውነት ነገሮች ይቀይራል፣ ኦልሞስት ኢሚዲየትሊ መጽሐፍ ቅዱስ ስለ ክርስቶስ ትንቢት ነው የሚናገረው፣ ስለ ክርስቶስ መምጣት ነው ብዙ በብሉይ ኪዳን የነበረው። ከዛ አዲስ ኪዳን ስንመጣ ሙሉ ሙሉ የክርስቶስ እና ሰው እየጨመራችሁ፣ አትታለሉ ለማለት ያክል ነው።